አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላ። ስራ እንዴት ነው? በአገር ውስጥም በአገር ውጭም ያላችሁ ቤተሰቦቻችን ደህና ናችሁ ወይ? ዛሬ ለእናንተ ነው ቡና ማፈለው። የኔ ውዶች፣ የኔ ፋሚሊዎች፣ የኔ በቃ ምን ልበላችሁ፣ የኔ ልቦች፣ ገልቤ የገልቤ ሁላችሁም እና በጣም ነው የምወዳችሁ የማከብራችሁ። ዛሬ ያው አብር ነው ቡና የምንጠጣ። ማንም ሰው እንዳይቀር ዛሬ በዚህ ቤት ማንኛችሁም እንዳትቀሩ። ሁላችሁንም በጣም ነው የምወዳችሁ። ስለዚህ ቡና እንጠጣለን። ዛሬ እንግዲህ የመጣሁት በአዲስ ቪዲዮ ነው፣ ለየት ባለ ቪዲዮ ነው የመጣሁት የኔ ወዶች። እሱም ደግሞ ምንድን ነው መሰላችሁ ያው ሰሞኑን እንግዲህ አንዋር ታሟልና፣ አንዋር ታሟል። አንዋር እንግዲህ አስቸጋሪ ልጅ ነው ጨጓራዬን ልጦ ልጦ ልጦ ልጦ በቃ። እና ያው አሁን ላይ ያለው ቤት ውስጥ ነው ብቻውን ያለው እና ማንም ሰው የለውም። ጓደኛ ማለት ደግሞ በደስታ ጊዜ ብቻ አብራችሁ የምታሽቃበጡት ጓደኛ መሆን የለበትም ብዬ ነው የማስበው። እና ለትንሽ ጊዜም ቢሆን እንዲከፋው አልፈልግም። ያው የጓደኝነቴን የምችለውን አቅም እስከሚሻለው ድረስ ማድረግ ነው የምፈልገው። እና እሱ ደግሞ ምንድነው መሰላችሁ የእኔ ወዶች ቤት ውስጥ ካልወጣ በጣም ቆይቷል። ስለዚህ ዛሬ ደግሞ ያው ቤት ውስጥ እንዲወጣ ፈለኩኝ፣ ወደ እኔ ቤት እንዲመጣ ፈለኩኝ። እና ለምን ቡና ፍልቼ ጠርቸው በቃ አላጫውተውም፣ ምግብ እየበላ አይደለም። እና ዛሬ አሪፍ ጊዜ ብናሳልፍ ብዬ ተመኘሁኝ። ከሱ ጋ ብቻም ሳይሆን ከእናንተ ጋ አሪፍ ጊዜ እንድናሳልፍ ብዬ አሰብኩኝ የኔ ወዶች። እና እንደዚህ ቡና አቀራረብ ያለሁኝ የሚያስፈልገኝን ነገር እሱ ከመጣ በኋላ እንዳልነሳ ብዬ በቃ ቡና ምናምን እዚህ ጋር አጥቤ ምናምን አስቀምጫለሁ። እዚህ ጋር ደግሞ ጀበናችን አለች፣ ጀበናችን እዚህ ጋር አለች። እና ከዚህ ጋ ደግሞ በጣም ይሄ የሳውዲ ቡሁር ነው። በጣም ሽታው ልነግራችሁ አልችልም። እና ደግሞ ወንድማችን እንግዲህ ደማ አነስ ስላለበት እዚህ ጋር ደግሞ ፊንቶ ወጥብጭ አለሁኝና ይሄ ፊንቶ ነው። እንጠጣ ትንሽ እንጠጣ፣ እኔ ጠማኝ ነው እና አኗርን እንደዚህ አድርገን ይሄን በመሰለ ነገር አቀራርበን ፎ አድርገን እየጠበቅነው ነው። ሲመጣ ያው እኔ ደውዬለታለሁ። ለእናንተ መግቢያውን ከመስራቴ በፊት ደውዬለት እየለት አኗር እና ከቤት እስኪ ቤት ውጣ በቃ ወቅት ስታደርግ ጓደኞች ጋር ስትዝናና ስታወራ ኮፊ ምናምን ሄድና፣ ሻይ ጠጣ፣ ቡና ጠጣ፣ እንጆ ያድርግ ምናምን ብዬ ስመክረው ልጁ ያስጠጣል እጁ። በቃ ጨጓራ ይላጠኝ። ዛሬ ግን ምን እንደነካው እኔ አላቅም። እሽ በቃ መጣለሁ። ደስ ብሎኛል ስለሚመጣ። ጀመናው ነው ወደ ቲቪ ወዘሮች። እንደዚህ ነው መዞር ያለባት እና አብረን የምንጠብቀው ይሆናል እስቲ ግን እና ደግሞ አንድ የነሳሁት ነገር ቤተሰቦች ምን መሰላችሁ እንግዲህ ከእኔ ቤት ከመጣ በጣም ቆይቷል በፊት በየቀሩ ነበር የምንገናኘው አሁን ግን ሰፈር ስለቀየሩ ከዚህ ቤት መምጣት ያው ቆይቷል እና ያው አኗር እንግዲህ የኔም ቡና ብዙ ብዙም አይወደውም ማለት አሁን ላይ ማፈላው ዛሬ የማፈላው ቡና ያለ እንትን ነው ያለ ወተት ነው እና እሱ ደግሞ ቡና በወተት ነው የሚወደው። እስቲ ያለ ወተት ደግሞ ሲጠጣ ምንድነው የሚሰማው? እና በቃ ከዚህም ቤት ደግሞ መምጣት በጣም እንትን እንችላለን አድርጌ ልጠብቀው ምናምን ብዬ ነው እንደዚህ ያደረግኩኝ። እስቲ ቤቱን በቃ ከመምጣቱ በፊት ጨስጨስ እናደርግበት፣ ሲገባ እንደእንደእንደእንደ እያለ ምናልባት ቢሻለው ላህያሽለው እኔ አኗር ደግሮ ከፍቶት ማየት አልፈልግም። ጤስ እናድርግ ጤስ ጤስ ጤስ እያደረግን የሆድ የሆዳችን እያወራን ዛሬ የቀን ብሏችን የምናሳያችሁ ነው የሚሆነው። በዚህ አጋጣሚ እናንተ ብዙ የተጨነቃችሁ ህብ ወንድሞች አላችሁ። የኒወዶች ያለበትን ነገር ደግሞ የምታዩ ይሆናል። ማሳያችኋለሁ። እናይህ ችግር ና በብር ነው የማሳያችሁ

ያው ሰሞኑን የነበርኩበት ሁኔታ ሶፊ የሆነ ቪዲዮ ቀርጻ ታይታችኋለች፣ ሸርታቃላችሁ አሙኝ ነበር። ትንሽ ዛሬ ይሻላለሁ በደንብ እንትን ባይለኝም፣ ዛሬ አልሀምድሊላሂ በደንብ ደህና ነኝ ማለት እችላለሁ። እና ተችሎኛል። በውስጥም ስታወሩኝ የነበራችሁ አመሰግናለሁ፣ በጣም አመሰግናለሁ፣ ሁላችሁም አመሰግናለሁ። ያው ዛሬ ተችሎኝ እንግዲህ እዚህ ጋር ቁጭ ብያለው ማለት ነው። ድዋ ያደረጋችሁልኝ ጸሎት ያደረጋችሁልኝ ሁላችሁንም አመሰግናለሁ ያው ድዋችሁ ጸሎታችሁ ሰርቷል ማለት ነው ተሽሎኛል አልሐምዱሊላ ግን ሰልጣሙ ሽጠረ ምግብ ኩር ይበላል ወይኔ ለማንኛውም እየሰማች ነው እንዴ

እንዴ! አንተ ማን እንዴ? ፊንቶ እኮ ነው። ደም ማነስ አለበት ብዬ እኮ ነው። ምን ዶክተር አንቺ ነሽ እንዴ? አዎ፣ አዎ። እንዴ! አንተ ምን ማለት ነው? ቤት ምን አለ? ምን አለ?

አይ ግን ምን ማለት ነው? ምን ነገር ግን የሆነ ሰው ነው ና ተጣ ይችላል። ምን ነው? የፍቅረኛሞች? ለፍቅራችን እና በእውነቱ በጣም ሶፊ ነገር ኦ፣ ቡና ያረረው እኔ ጉድ፣ አንተ አታውረኝ ቡና ሰርኩ ይኸው፣ ተዘናፋ አደረከው አንዱ በስሎ አንዱ ያልበሰለ አደረግኩ እኮ ያልበሰለ፣ እንደው መጨረሻ የእኮ በቃ ያ ሆንኩ ስለሆነ ሲያስጠላ ወላሂ የጠጣሁ አንተ ይሄን ጠጣህ ማለት ማለት ነው። ዛሬ ማታ በቃ አዲስ አበባን እንደዚህ ስትሽከረከራት ነው የምታድረው። የምር ጠጣ ጠጣ። ወላሂ እኮ ነው ደም። አንተ ነገሮችን በሙሉ ወደ ሌላ ነገር የምትቀየራቸው ለምንድን ነው? ደበረች እንደ አንተ ደበረክ እኔ ለራሱ ብዬ ነው እንትን ስለሚያዞረው ምናምን ስለሚያዞረ ብዬ ነው ፊንቶ ፊንቶ የለ እንደውም አንድ ሺህ ብር ትከፍላለህ ለምን ለዚህ እኔ ፊንቶውን አንድ ሺህ ብር ነው የገዛሁት ለአንተ ብዬ ነው የገዛሁት አናደድከኝ። እኔ ለራስ ብዬ ደስ ይለሃል ብዬ ምናምን እንደዚህ ክለፍቼ ምናምን አነጣጥፊ ስራዬን ትቺ፣ ስራ ስንት ስራ አለብኝ መርካቶ፣ የምር በቃ ስራ። ስላስተኩሽን ደግሞ እኮ ግዴታሽ እኮ ነው። ሶፊ አሁን ሁለት አደረግሽው እንጂ፣ እኮ ግዴታዬን ነውማ ብዬሽ እኮ ነው። በቃ እኮ እንደ ሁለት አቆጥረሽማ እንደዚህ አትይኝም። ስራ አልኩኝ በቃ። አሁን ተሻለት። አሁን ተሻለ። ወላሂ መለፍለፍ ጀመረ። ቤተሰብ እዚህ ጋር ያለው ነገር ባያች፣ ግማሹ በጣም ጠቁሯል። ግማሹ ገና ጥሪ ገና ከሱ ጋር ይጣጥ ይመስል ያሳረረው አሁን

የምረዳው አንዳንዴ ጓደኞችን ሰብሰብ አድርገ እንደዚህ ቅጥሮ ከቡና በላይ የሚያስደስት የለ። የሆነ ድብርትህን ነው የሚያስለቀቀው። ቡና ሀሚት ነው ቡና። ይሄ የሀበሻ አባባል በቃ እንዛ ከሆነ ነው። ክሰሉ አርበስላለኩ እኔ፣ በዚህ ቡና ጠጥቼ እታመማለሁ።

ይሄ ሙሉ ነው የሚስሎች? አረ እሺ ይሄ ለምንድን ነው አሁን? እንትን ቅመሰውና ከጣፈጠ ይጨመርልሃል። ምንድን ነው ብዙ የምታወራው? ግማሽ ቡና ሰጥቶ ከጣፈጠ ይጨመርልሃል የሚባል እኮ ምን እኔ ግማሽ

ዝም ካላልክ በቃ ዝም የሚያሰኝ ነገር ሰጠው ማለት ነው። ስለዚህ ይሄ ውድችስ አናደዳኝ። እኔ ለራሱ ብዬ ለራሱ ብዬ አፍልቼ ትቀባጥራል ያለ ማቋረጥ። እሺ ምን ምን ብቀባጥር እንዴት እንደዚህ አይነት ነገር ትደረጋል እንዴ? ተሳክቶልኛል። ቤተሰቦቼ በጣም ነው የምወዳችሁ ይገባል አይገባውም። ሰው ለራሱ ብሎ ለፍቶ ታሟል ብሎ እየተንከባከብኩት እሱ ነው እሱ። ሌላ ጊዜ ቀልድና እውኑን ታውቅ ትማራለህ ማለት ነው። እሺ አርስትልኝ ስኮንደር ሁለተኛ ተጠጣም። መጀመሪያ ላይ ምንም አልመጣልኝም ነበር። በቃ ትክክለኛ የሆነ ቡና እንዲያነቃቃው አፍልቼ ላጠጣው ነበረ፣ ግን በቃ የሆነ አላርፋ፣ በጣም አናዳኝ ደሳይ ምጣ። እኔ ወላሂ በጣም ነው በሽታ ለመቀስቀ፣ ለምን አትታመምም ነው የሚመስለው። እና ለእነሱ ስል ለአንቺ ችግር የለውም እኮ ሁለተኛ፣ ትማርበታለህ። ሁለተኛ እኔ ዛሬ ተሳክቶልኝ አልኩቸው። ማለት ፕራንክ ላደርግህም አላሰብኩም፣ ላናድድህም አላሰብኩም። በትክክለኛው መንገድ የጠራው የጠራው እንደገና ልታሳምሚ ሞክረሽ ጣፍጣል ቡናይ እንደዚህ ቡና አንድ ያለው ያለው ነው የሚጣፍጥ ቡና ለሁሉም